ጲላጦስም እኔስ አንዲት በደልስ እንኳን አላገኘሁበትምና እናንተ ወስዳችሁ ስቀሉት አላቸው። አንድ በደል አላገኘሁበትም የሚለውን ለሦስተኛ ጊዜ ነው እዚህ ጋር የሚመሰክረው። በዚሁ መሰቀል ካለበት እኔ አልሰቅልም፣ እናንተ ወስዳችሁ ስቀሉት። ቢወስዱለት ኖሮ በዛ ሰዓት ተገላገለ ፎይሊል ነው እኔ አልሰቀልኩትም፣ ግን እነሱ ናቸው ብሎ እዚህ ውስጥ ላይ ያመልጥ ነበር የፈለገ በጣም የሚገርም ሰው ነው። አይሁድ አይረሱም፣ የሮምን ሕግ አይረሱትም። እናንተ ወስዳችሁ ስቀሉት፣ ይሄ በሮም ሕግ የማያስኬድ ሕገወጥ አባባል ነው። ከራሱ ላይ ለማንሳት ብሎ የራሱን ሕግ እየጣሰ ነው። ለምን? አይሁዳውያን እንኳን በስቅለት ማንኛውንም የሞት ፍርድ ራሳቸው መፍረድ እንደማይችሉ ይታወቃል። ስለዚህ ይህን አልተቀበሉትም። አይሁድ መልሰው እኛ ህግ አለን አሉ። እንደ ህጋችን ሊሞት ይገባዋል። እንገድለዋለን፣ አይደለም ሊሞት ይገባዋል፣ ራሱን የእግዚአብሔር ልጅ አድርጓልና አሉት። አትቀልድ፣ እኛ እሱን መስቀል እንደማንችል ታውቃለህ። ይህን መወሰን ያለብህ አንተ ነህ። አንተ ደግሞ ሊሞት አይገባውም እያልክ ነው። እኔ አልገድልም፣ ከገደላችሁ እናንተ ግደሉ። ራስን ነፃ ለማድረግ እየሞከርክ ነው። ግን እንንገርህ፣ ዝም ብሎ አይደለም። አንተ የሞት ፍርድ ብትፈርድ ተገቢ ነው። ለምን እኛ ሕግ አለን እንደ ሕጋችን ይሄ ሰው ሊሞት ይገባዋል። ለምን ሲባል ራሱን የእግዚአብሔር ልጅ አድርጓል። ምን ነው የሚያሳየው? መጀመሪያ የከሰሱት ክስ አልሰራላቸውም ማለት ነው። የመጀመሪያው ክስ የአይሁድ ንጉሥ ነው፣ ግብር ይከለክላል የሚል ነው። ፖለቲካዊ ክስ ነው እና ለራሱ ብሎ ይፈርዳል ነበር። አሁን በመንግሥት ላይ አምፅዋል ብሎ የስቅለት ፍርድ ይፈርዳል። ይሄ ነበር አቅጣጫው። የተለሙት አልተሳካም። ለምን አንድ በደል አላገኘሁበትም ለሞት የሚያበቃ ነገር የለውም ብሎ እኔ ይህን ፍርድ አልፈርድም እያለን። በቃ እናንተ ተጠየቁበት እያለን። ስለዚህ አይሁዳውያን አሁን እሱን ተዉና ወደ ራሳቸው መጡ። በእኛ በአይሁዳውያን ዘንድ እንዲህ ያለ ሰው ሲገኝ ሞት ይገባዋል። በሕጋችን እራሱን የእግዚአብሔር ልጅ አድርጓል፣ ከእኛም አኳያ ሞት ይገባዋል። ስለዚህ የእሱ ካልሰራ በእኛን ሞክር፣ የሃይማኖት ጉዳይ ስለሆነ ይህ ያስፈራል ያሉ ይመስላል። አሁን ሌላ ነገር ውስጥ ከተቱት። ራሱን የእግዚአብሔር ልጅ አድርጓል። ከዛ ቁጥር ስምንት ላይ ስለዚህ ጲላጦስ ይህንን ነገር በሰማ ጊዜ እጅግ ፈራ። ሌላ ስሜት ውስጥ ከተቱት። እንዲያውም እንዲፈርድ ሳይሆን ያነሳሳው እ ምንድን የሆነው እጅግ ፈራ። የእግዚአብሔር ልጅ የሆነ የአምላክ ዲቫይን የሆነ መለኮታዊ የሆነ ማንነት አድርጓል ራሱ እንደ ቢሆንስ እሱ ልክ ቢሆንስ፣ በአንድ ሳይድ በዚህ ጉዳይ ከሆነ የተከሰሰው የሆነ የአማልክት ነገር አለበት፣ የዲቪኒቲ የመለኮታዊ ነገር አለበት። እና እነሱ ደግሞ ያው አማልክትን ስለሚፈሩ እንደዛ ነው ሊቆጥረው የሚችለው እሱ የሚገባው ከዚህ በላይ አይደለም። ብቻ የእግዚአብሔር ልጅ የሚል ቃል ሲሰማ እነሱ እኮ ናቸው በክሳቸው የተናገሩት። ግን እሱ ፈራ፣ እጅግ ፈራ። ሲሬስ ሆነበት ጉዳዩ። ስለዚህ በቃ እንደውም መፍረድ የለብኝም ያለ ነው የሚመስለው። ስለዚህ ቆይ፣ እስቲ ምንድን ነው ይህ ነገር? ስለዚህ በፍርሃት የመጣለት ነገር ይዞት ገባ፣ ኢየሱስን እንደገና ወደ ገዢ። ይሄ ሁሉ በሌሎች ወንጌላት አልተመዘገበ። ወደ ገዢ ግቢ፣ ወደ ፕራይቶሪዮን ውስጥ እንደገና ይዞት ገባና፣ ከውጭ ምን አለው ኢየሱስን አንተ ከወዴት ነህ? አለው። አቤት ይህ ጥያቄ ከልብ ቢሆን በጣም መልስ ያገኝ ነበር። እቺ ሰዓት ለሱ ትልቅ የመዳን እድል የሚያገኝባት ወቅት ነበረች። ችግሩ ግን ፍርሃት የወለደው ነው። ታረበድብዶ ነው። በኮምፕሌክስ ያመጣው ጥያቄ ነው፣ ግራ በመጋባት እንጂ የሆነ እውነትን ለማወቅ ፈልጎ ከእውነት ጋር ለመወገን ፈልጎ ያመጣው ጥያቄ አይደለም። ምን አይነት ሰው ነህ? እነዚህ ሰዎች እንደዚህ የሚከሱ የእግዚአብሔር ልጅ ነው እያሉ የሚከሱ እንደማለት እኮ ነው። ከዛ ተነስቶ ነው ኬት ነው መነሻህ? እኔ ከገሌላ ነው ከንትን ነው ከዚያ ነው ሲባል ነው የሰማሁት። ውስጡ ላይ የሚታገለው ሀሳብ ያ ይመስለኛል። ግን አንተ ማነህ፣ ኬት ነህ ብሎ ጥሬ አደረገው። ግን ለእንዲህ አይነት ጥያቄ መልስ መስጠት እንቁን በእሪያ ፊት መጣል ነው። ስለዚህ ኢየሱስ አንዳች አልመለሰለትም። የተተወ ሰው እንደዚህ ነው። በተሰጠው ድል ያልተጠቀመ ሰው እንደዚህ ነው። ብሩክ የሆነውን ሰማያዊ መልስ አያገኝም። ከእግዚአብሔር ጋር በዚህ ደረጃ ከመለያየት በእውነት ሰዎችን እግዚአብሔር ይጠብቅ ዝም አለው አልመለሰላት ከዛ አሁን ተንጠራራ ጲላጦስ ወደ ሌላ ነገር ውስጥ ገባ ምን አለ ስለዚህ ጲላጦስ አትነግረኝ ምን ልሰቅልህ ስልጣን እንዳለኝ ወይም ልፈታህ ስልጣን እንዳለኝ አታውቅም ምን ስለዚህ ምን እያለው ባንተ ላይ ሙሉ ስልጣን አለኝ ከፈለኩግ በሕይወትህ ላይ ልሰቅልህ ሥልጣን አለኝ፣ አለዚያም ደግሞ በሕይወትህ ላኖርህ ማለት እኮ ልፈታ ሥልጣን አለኝ እያለው በማን ፊት እንደቆመ ለማን እንደሚናገር የማያውቅ የቅድሙ ፍርሃት የት ገባ? የእግዚአብሔር ልጅ ነው ነኝ ይላል ሲሉት እጅግ ልብ ውስጥ የተፈጠረ እጅግ ፍርሃት የት ገባ? ወዲያው ተቀይሮ ዝም ሲለው ጊዜ በቃ ዝም ብሎ ነው ማለት ነው ብሎ ነው መሰለኝ። እኔ እኮ ሥልጣን አለኝ ማለት ጀመር። አይ ሰው እዛው በዛው እኮ። አሁን ግን መልሱን ያገኛል። ቅድም ዝም ተብሎ ነበር። አሁን ግን ይኸው ለሕይወት አይደለም ለፍርድ ይሆንበት ዘንድ መልስ አገኘ። ምን አለው? ኢየሱስም መልሶ በቦታው ነው የመለሰለት ከላይ ካልተሰጠህ በቀር በእኔ ላይ ምንም ስልጣን ባልነበረህም። ስልጣን አለኝ የምትለው ያንን ስልጣን የሰጠ ማን ነው? ቄሳር እንዳይመስልህ ነው። እሱ እንግዲህ ያው ባለው በህጉ መሰረት፣ በስትራክቸሩ አንድ አገረ ገዢ ባለበት በሚገዛው ክልል ውስጥ የሞት ፍርድ የመፍረድ እስረኛን የመልቀቅም ወይም የመፍረድም ስልጣን ሰጥቶታል። ይህ ስልጣን አለኝ ብሎ የቄሳርን ስልጣን ነው እንደዚህ አድርጎ የሚመካበት። ግን ከሚያውቀው ውጭ ወሰደበት። ከላይ ባይፈቀድልህ ባይሰጥህ ኑሮ ካልተሰጠህ በቀር በእኔ ላይ ምንም ስልጣን ባልነበረህም አለ። ከላይ ነው ስልጣኑ የመጣው እንጂ ከቄሳር አይደለም። ሌላ አካል ነው ስልጣን የሰጠህ እያለው ነው። ኦኬ የቅድሙ ጥያቄ ምን ነበር? አንተ ከወዴት ነህ የሚል ነው። ይህንን እኮ አልሰማም እንጂ ጲላጦስ፣ ጌታ ኢየሱስ አንድ ወቅት ላይ ለአይሁድ መልስ ሰጥቶበት ነበር። ምዕራፍ ስምንት ላይ እንደምናውቀው ቁጥር 23 ላይ እናንተ ከታች ናችሁ እኔ ከላይ ነኝ፣ እናንተ ከዚህ ዓለም ናችሁ፣ እኔ ከዚህ ዓለም አይደለሁም ብሎ ከላይ ካልተሰጠህ በቀር። ለካ በፊቱ የቆመው ከላይ የሆነው ነው። ኦኬ፣ ምድር መጥቷል። አሁን ምድር ላይ እያለስ የት ነው ያለው? ለኒቆዲሞስ እንደመለሰው ከሆነ ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም እርሱም በሰማይ የሚኖር የሰው ልጅ ነው አለ። እዚያው ኒቆዲሞስ ፊት ሆኖ በሰማይ አለ፣ አሁን ደግሞ እዚያው ጲላጦስ ፊት ሆኖ በሰማይ አለ። ስለዚህ ከላይ ካልተሰጠህ ማለት ከኔ ባይፈቀድልህ ኖሮ ማለት እኮ ነው። ላይ ገባው ይችላል አላቅም። ከላይ ካልተሰጠህ በቅር በእኔ ላይ ስልጣን ባልነበረህም ባልፈቅድልህ ኖሮ እንደማለት ነው። በዮሐንስ ወንጌል ውስጥ አይደለም የምናገኘው፣ ጌታ ኢየሱስን በየአጋጣሚው መለኮታዊ ክብሩ ይገለጣል። ከዛ በኋላ አንድ ቃል ነገረው፣ የፍርድ ቃል። ስለዚህ ለአንተ አሳልፎ የሰጠኝ ኃጢአቱ የባሰ ነው። ኦኬ። ግን አንተ ኃጢአት የለብህም ማለት ነው። ይሄ ኃጢአቱ የባሰ ነው። አሳልፎ የሰጠኝ ኃጢአቱ የባሰ ነው ማለት አንተስ፣ አንተም ኃጢአተኛ ነህ ነው አይደል? አንተም እሱም ኃጢአተኞች ናችሁ፣ ግን ከአንተ ላንተ አሳልፎ የሰጠኝ ኃጢአቱ የባሰ ነው። በየልካችሁ ፍርዳችሁን ታገኛላችሁ ነው ውስጡ ያለው ሐሳብ መቼ በላይኛው ባለስልጣን ፊት አንድ ቀን ሲቆሙ ጌታ ኢየሱስ ክርስቶስ በክብሩ ዙፋን ሲቀመጥ በሕያዋና በሙታን ይፈርድ ዘንድ ሲገለጥ ያኔ በነጩ ዙፋን ፍርድ ላይ እነ ጲላጦስም የዛን ዘመን አይሁድም ከመቃብር ወጥተው በፊቱ ሲቆሙ የማን ኃጢአት ምን ያህል እንደሆነ የማን አጣት ከማን እንደሚብስ ይገለጣል። አሁን መልሶ ተገኘ። ከላይ የሚመጣው ከሁሉ በላይ ነው። ምስኪን ባለስልጣን በፊቱ ያገኘውን እድል በአግባቡ መጠቀም ያልቻለ እየተሙለጨለጨ ከእውነት የሚሸሽ ሰው ሆኖ እናየዋለን። አሁን በግልጽ ነገረው እንግዲህ እሺ ከዚህ በኋላስ ምን ማድረግ አለበት? ከገባው፣ አሁን አይ አሁን እንኳን በቃ ብሎ መፍታት ነው አይደል? እውነትም እዚህ ነጥብ ላይ የደረሰ ይመስላል። ቁጥር አስራ ሁለት ላይ ከዚህ በኋላ ጲላጦስ ሊፈታው ፈለገ ይላል። እውነት አሸንፏል። በልቡ ውስጥ አሁን በቃ መፍታት አለብኝ ብሎ ሊፈታው ፈለገ። ፍላጎት ላይ ደርሷል ቢያንስ ቢያንስ አሁን ምንድን ነው የቀረው? ተግባር ነው የቀረው። እንግዲህ እውነት መታዘዝን ትጠይቃለች። መጨከንን፣ ዋጋ መክፈልን ትጠይቃለች። ልክ ያን ፍላጎቱን በሚያውቁ ሰዓት እንደ እናንተ ወስዳችሁ ስቀሉት፣ ምናምን ይሄ በልማድ ምክንያት ልፍታላችሁ ምናምን የሚለውን ነገር ትቶ አሁን ሪስኩን ወስዶ ሊፈታው ፈለገ። እሱ ራሱ በስልጣኑ ሊወስን ፈልጓል። እዚህ ነጥብ ላይ መጣ ማለት ነው። እንደውም ከዚህም ጠንከር ያለ ቃል መጽሐፍ ቅዱስ ይጠቀማል። የሐዋርያት ሥራ ምዕራፍ ሦስት ላይ ስንደርስ ቁጥር 13 ላይ የአብርሃምና ይስሐቅ የያዕቆብም አምላክ የአባቶቻችን አምላክ እናንተ አሳልፋችሁ የሰጣችሁትንና ካለ በኋላ ሊፈታው ቆርጦ ሳለ ይላል በጲላጦስ ፊት የካዳችሁትን ብላቴናውን ኢየሱስን አከበረው ይላል። ስለዚህ ጲላጦስ ሊፈታው ፈለገ ሊፈታው ቆረጠ። በቃ ውሳኔ ነው ማለት ነው። ጨርሷል። ጲላጦስ ከዛ ምን አሉ አይሁድ? አሁን በማና በማን መካከል ነው የምናገኘው? አሁን ጲላጦስን በእውነት እና በሕዝብ መካከል ያለ ምስኪን ሰው። በቃ ቆርጧል፣ ጨርሷል። አሁን መፈታት አለበት ብሎ የወሰነ ሰው ከጨረሰ በኋላ አይሁድ ምን አሉ? እነሱን ያነሳሳውና ለዚህ ያበቃቸው ሰይጣን መሆኑ ይታወቃል። ሰይጣን እነሱን ተጠቀመ፣ እነሱ ደግሞ ጲላጦስን መጠቀም ነው የፈለጉት። ስለዚህ ሊተዉት አልቻሉ። በቃ ከኋላ የሚነዳቸው ኃይል ተንኮሉንም ሀሳቡንም ያመርትላቸዋል። በምን አቅጣጫ እንደሚሄዱ ያውቁበታል። በጣም የሚገርሙ ሰዎች ናቸው። ወዲያው ተፈጠረ በቃ በምን አቅጣጫ ጲላጦስን ሊያገኙት እንደሚችሉ ወዲያው ሀሳብ አቀበላቸው ሰይጣን። ይህንንስ ብትፈታው የቄሳር ወዳጅ አይደለህም አሉት። የቄሳር ጠበቃ ሆነው ቆሙ እንዴ! በሮም ቅኝ ግዛት በመገዛታቸው በቄሳሮች ቀንበር ስር በመሆናቸው ደስተኛ አይደሉም የሚባሉ አይሁድ፣ አስቡት! ለቄሳር ጠበቃ ሆኖ ቆሞ አሁን እዚህ ለምን ያዋጣላ? ከዚህ መሲህ ወይም ከኢየሱስ ቄሳር ይሻለናል ነው። ስለዚህ ዲያብሎስ በደንብ አድርጎ ወደ ራሱ ሰው አመለከታቸው። ቅድም ወደ በርባን አመለከታቸው። በርባንን እንዲመርጡ የራሱን ዋነኛ አመፀኛ ሰው እንዲመርጡ አደረጋቸው። አሁን ደግሞ በዚህ ዓለም አስተዳደርና ግዛት ውስጥ የሾመውን የራሱን ሰው ወደፊት አውሬው ተብሎ የሚታወቀውን ቄሳርን እንዲደግፉ ባልተጠበቀ ሁኔታ ወዲያው እንዲገለበጡ አደረጋቸው። ያሉበት ስፍራ የወደፊቱ የክርስቶስ ተቃዋሚው ስፍራ ላይ እንዳሉ ግልጽ የሚያደርግ ነው። ለምን ቢባል የክርስቶስ ተቃዋሚው ወደፊት ከአውሬው ጋር ቃል ኪዳን እኮ ያደርጋል፣ ታውቃላችሁ ይወዳጃል። ስለዚህ የቄሳር ደጋፊ የሆነው አንተ የቄሳር ወዳጅ አይደለህም፣ በቃ ይህንን ብትፈታው ከዚህ ሰው ጋር ብትወግን እውነታቸውን አይገናኙም። ቄሳርና ኢየሱስ አይገናኙ። ከዛ ራሱን ንጉሥ የሚያደርግ ሁሉ የቄሳር ተቃዋሚ ነው ገለጹት እንደውም። ስለዚህ ይህ ሰው የቄሳር ተቃዋሚ ነው፣ ንጉሥ ነኝ ይላል። ተመልሰው ወደ ፖለቲካው፣ አንዱ አልሰራ ካለ ወደ አንዱ እንዲህ እያጫወቱ ነው የሚሄዱት። አንዴ ወደ ሃይማኖቱ፣ አንዴ ወደ ፖለቲካው እያሉ እያሉ ጮሁ ነው። ሁሉን ነገር ደግሞ በጩኸት ነው የሚገልጹት። ጲላጦስም ይህንን ነገር ሰምቶ ኢየሱስን ወደ ውጭ አወጣው። በቃ አሁን ምንም አማራጭ የለም። በቃ ልፍረድላቸው ያለ ነው የሚመስለው እ ለእነሱም ቢሆን በቃ ስቀሉት ማለት እኮ አንድ ጉዳይ ነው አደል? እንደ ግን አሁንም ለሞት አሳልፎ ሲሰጠው በተቻለው መጠን እኔ የለሁበትም አይነት ተገድጄ ነው ህዝብ አስጨንቆኝ ነው የሚለው ነገር ግልጽ እንዲሆን የፈለገ ይመስላል። ስለዚህ በዕብራይስጥ ገበታ በተባለው ጸፍጸፍ በሚሉት ስፍራ በፍርድ ወንበር ተቀመጠ። ልክ ከቤተ መንግስቱ አዳራሽ ፊት ለፊት እንደ በረንዳ ሆኖ እንደ ስቴጅ ስቴጅ ማለት ነው። ዙፋን ዳኛ እንደሚቀመጥበት ስቴጅ ያለ ቦታ ጸፍጸፍ የሚባለው ወይም ገበታ የሚባለው ቦታ እዛ ላይ ተሰየመ ማለት ነው። አሁን ለፍርድ ነው የተሰየመው። በቃ ሊወስን ነው። እሱ መወሰን የፈለገው ምንድን ነው? የቆረጠው ሐሳብ ይፈታ ነው አይደል እንዴ? የእሱ ሐሳብ ይሄ ነው። የእነሱስ ይሰቀል ነው። ስለዚህ በፍርድ ወንበር ከተቀመጠ በኋላ ምን እንደሚያደርግ እናያለን። በመካከል ግን ሰዓቱን ይነግረናል ጸሐፊው። ቁጥር 14 ላይ ለፋሲካም የማዘጋጀት ቀን ነበረ፣ ስድስት ሰዓትም የሚያህል ነበረ ይላል። ጲላጦስ ሲፈርድ ፍርድ በሚሰጥበት ጊዜ ሰዓቱ ስንት ነው? ስድስት ሰዓት ነው ይላል። ስለዚህ ይህን ሰዓት በአይሁድ አቆጣጠር ከወሰድ ነው አይመጣም? ለምን? ማርቆስ ምንድን ነው የሚለን? ምዕራፍ 15 ላይ ቁጥር 25 አካባቢ በሰቀሉ ጊዜ ሰዓቱ ስንት ነበር? ሶስት ሰዓት ነበረ ይለናል። ስለዚህ ልክ የእኛ አቆጣጠርና የአይሁድ አቆጣጠር አንድ ነው። ሶስት ሰዓት ማለት የእኛ ከጠዋቱ ሶስት ሰዓት ማለት ነው። የፈረንጆቹ ናይን ኤኤም ማለት ነው። በተሰቀለ ጊዜ ነው እሱ እዚህ ጋር ግን ፍርድ ሰዓት ነው፣ ስድስት ሰዓት ይለናል። ታዲያ በማን ነው የሚታየው ይሄ? በቃ ግልጹ በምዕራባውያን አቆጣጠር ነው መውሰድ ያለብን። ምዕራባውያን ልክ እንዳ ያሁኑ የምዕራባውያን አቆጣጠር ማለት ነው ስድስት ሰዓት ማለት ሲክስ ኤኤም በስድስት በጠዋት ከእኛ በጠዋቱ አስራ ሁለት ሰዓት ማለት ይሄ፣ ደግሞ ሊሆን እንደሚችል ግልጽ ነው። ሌሊቱን ሙሉ ሲፈርዱበት አይደል አደሩ። ወዲያውኑ ወደ ጲላጦስ ሲያመጡት ማለዳ ነበረ ይለናል ምዕራፍ 18 ቁጥር 28 ላይ ኢየሱስንም ከቀያፋ ወደ ገዢ ግቢ የወሰዱት ማለዳም ነበረ ይላል። ስለዚህ ከ12 1 ሰዓት በፊት ባለው ጊዜ ነው የደረሱት። ምክንያቱም የሁሉ ንግግር፣ የሁሉ ምርመራ የተካሄደው ከዛ በፊት ከጠዋቱ 12 ሰዓት በፊት ከተካሄደ በኋላ ልክ እሱ ፍርድ ወንበር ላይ በተቀመጠ ሰዓት ልክ 6 ሰዓት ነበር ማለት በእኛ ከጠዋቱ 12 ሰዓት ነበር ማለት ነው። ከዛ ማርቆስ እንዳለው በሶስት ሰዓት ላይ ይሰቀላል። ግን ጨለማ የሆነው መቼ ነው? ከስድስት ሰዓት እስከ ዘጠኝ ሰዓት እሱ ጨለማ የሆነበት ጊዜ። ስለዚህ መስቀል ላይ የቆየው እስከ ስንት ሰዓት ነው? ስንት ሰዓት ሙሉ ነው ማለት ነው? ከጠዋቱ ሶስት ሰዓት እስከ ዘጠኝ ከዛም በኋላ አይደል መስቀል ላይ የቆየበትን ጊዜ እንደዛ ነው የምንረዳው። ይሄ በመሃል የተሰጠ ማስገንዘቢያ ነው። ግን መልእክቱ ምንድን ነው? አይሁድ እሱን ሳያስፈርዱበት እሱ ሳይገደል በቃ ምግብ እንኳ ለመብላት እንዳልፈለጉ፣ በዓል ለማክበር እንዳልፈለጉ፣ ምንም ነገር በቃ መስራት እንዳልፈለጉ ከሁሉ ቅድሚያ የሰጡት ትልቅ ጉዳያቸው መሲያቸውን እስከ ወዲያኛው ለመግፋት፣ ላለመቀበል ግልጽ የሆነ ውሳኔ ለማድረግ ነው የተጉት ማለት ነው። ይህ ሰይጣን ምን ያህል እንዳተጋቸው የምናይበት ነው። ከዛ በፍርድ ሰዓት ላይ አሁንም በስሜታቸው ፊት ያቀርበዋል። ምንድን ነው የሚለው እነሆ ንጉሳችሁ? ይላቸዋል። ያው እንግዲህ ብዙ ተነጋግረዋል። በጣም ስሜታቸውን እየፈተነው የሚያበሳጭ ነው። አስቡት። ለነሱ ግን እነሆ ንጉሳችሁ አላቸው። ከዛ መልሱ ምን ሆነ? አስወግደው አስወግደው አሉና፣ ስቀለው፣ በስቅለት ይወገድልን ብለው ጮሁ ነው የሚል። ከዛ ንጉሳችሁን ልስቀለውን? በቃ ይሄ ሙሉ ለሙሉ የእግዚአብሔር ቁጥጥር ያለበት የፍርድ ሂደትና ጥያቄ ነው። የአይሁድ ማንነት ግልጽ ሆኖ እንዲወጣ የተፈለገበት የፍርድ ሂደት ነው። ንጉሳችሁን ልስቀለውን ብሎ ጠየቃቸው። አላቸው የካህናት አለቆቹ ለዛውም የሃይማኖት መሪዎች ምን አሉ ከቄሳር በቀር ሌላ ንጉሥ የለንም ብለው መለሱለት ስለዚህ በዚያን ጊዜ እንዲሰቀል አሳልፎ ሰጣቸው ይላል በቃ ዴድ ሆነ ማለት ነው ከቄሳር በቀር ሌላ ንጉሥ የለንም ትንቢተ ሆሴዕ ላይ አንድ ትንቢት አለ ምዕራፍ ሶስት በጣም አስገራሚ ነው እስራኤል ከባቢሎን ምርኮ በኋላ ያለ ንጉሥ ለረጅም ዘመናት እንደምትቆይ የተነገረ ትንቢት ነው። ቁጥር አራት ላይ የእስራኤል ልጆች ያለ ንጉሥና ያለ አለቃ ያለ መስዋዕትእና ያለ አምድ ያለ ኤፉድና ያለ ተራፊም ብዙ ወራት ይቀመጣሉና ከዚያም በኋላ የእስራኤል ልጆች ተመልሰው አምላካቸው እግዚአብሔርንና ንጉሣቸውን ዳዊትን ይፈልጋሉ በኋለኛውም ዘመን ፈርተው ወደ እግዚአብሔርና ወደ በረከቱ ይመለሳሉ ይላል። ይሄ ስለዚህ እግዚአብሔር በአሕዛብ መንግስታት ስር የሆኑበትን ዘመን ምን ብሎ ነው የገለጸው እ ያለ ንጉሥ ይኖራሉ እኮ ነው፣ ያለ ንጉሥ፣ የላቸውም ማለት ነው። የራሱ የእግዚአብሔር የሆነ ንጉሥ እስከሌላቸው ድረስ ከዛ በኋላ ወደ እኔ ሲመለሱ ታረቃቸዋለሁ ነው። ዳዊትን ይፈልጉታል ነው። የዳዊት ልጅ ኢየሱስን ደግሞ ወደፊት ያገኙታል፣ ግን በዳዊት ዙፋን የሚነግሰው የእግዚአብሔር ንጉሥ በሥጋ በተገለጠ ጊዜ በፊታቸው አልተቀበሉትም። ሉቃስ 19 ላይ እንደምታነቡት ያው እናንተ አንብቡት። ጌታችን ኢየሱስ ክርስቶስን በላያቸው እንዲነግስ አልወደዱ፣ ዳዊት በላያቸው እንዲነግስ አልወደዱ። ስለዚህ ንጉሳችሁን ልስቀለውን ሲል ከቄሳር በቀር ሌላ ንጉሥ የለንም። ወደፊት የሚነሳው በቄሳር ዙፋን ላይ የሚቀመጠው አውሬ ንጉሳችን ነው ብሎ ዕውቅና እንደ መስጠት ነው። በጣም የሚገርም ነው። ምርጫቸው በፊት በርባን፣ አሁን ቄሳር። ሁለቱም በታሪካቸው ሁሉ ዋጋ አስከፍለዋቸዋል። በርባንም ዘርፏቸዋል፣ አምጾባቸዋል፣ ወዘተ ገድሏቸዋል። የበርባን ካራክተር ሲያሳድዳቸው ነው የኖረው። ቄሳርም እንዲሁ ሲጨቁናቸው፣ ሲረግጣቸው ነው የኖረው። እነሱም በመሐላ ደሙ በእኛና በልጆቻችን ላይ ይሁን እንዳሉት ሆነባቸው። ምርጫቸው ነው። ወደፊትም የአሕዛብ መሪዎች እስከ አጥፊው ድረስ ያሉት በአይሁድ ላይ ምን እንደሚያደርጉ ይታወቃል? እንደዚህ ነው። ጲላጦስም አይቀርለትም እነሱም አይቀርላቸውም። በየኃጢአቱ ሁሉም ይጠየቃል። እንደዛ ነው። ከተጠያቂነት ለማምለጥ ብለን የምናደርጋቸው ነገሮች በሙሉ ተጠያቂነታችንን እንዳያከብዱት። ለእኛም ትምህርት ነው፣ በእኛ ደረጃ ማለት ነው። አንዳንድ ጊዜ ከሥነ ምግባርም ከዶክትሪንም አንጻር እውነትን ላለመቀበል ብለን እንዲህ በጣም ማምለጫ መንገድ የምንፈልግ በጣም ብዙ ጠመዝማዛ መንገዶች ላይ የምንገኝ በጊዜ ከጲላጦስ እንማር። ሕይወታችን በቀጥታ ከእውነት ጋር የተጣበቀ ይሁን። ችግሩ ጲላጦስ እውነት ምንድን ነው እያለ እውነት ላይ ትኩረት የማይሰጥ ሰው እንደሆነ አይተናል። ለዛ ነው ያልተጠቀመው። ግን የእውነት መሻት የእውነት ልብ ካለን ከእውነት የሆነ ድምፅን ይሰማል እንዳለው እውነትን የምንፈልግና ለዛ የምንታመን ከሆነ አት ኤኒ ታይም ለእውነት ዋጋ እንከፍላለን። ከእውነት ጋር እንኖራለን። እግዚአብሔር ይርዳ። ብዙዎቻችን ስንፈተሽ ግን የት ነው ያለ? ነው ጥያቄው ይሄ ነው። ጌታ በጸጋው ብዛት ሁላችን ነው የሚረዳ። እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ